ጎድ ጎጥ ጽጌ ራስ አንስታለች ማለት ነው። እንዴ ሳተች። አብረን እናያለን ማለት ነው። የጽጌ ባል ሰልካካ ጽጌ ባል ወደ ጽጌ ቤት ጎራ ብሎ ነበር ማለት ነው። ኡንካን በሰላም ወደ ቤት መጣህ ብላለች። ደስ ብሎኛል ብላለች። አቀባበለው ማለት ነው። ከዛ እኔም ደስ ብሎኛል አላ ሰልካካ የጽጌ ባል ማለት ነው። ጽጌ ግን ደንግጧት እንደዚህ በእንደዚህ መልክ ትገኛለች ማለት ነው። አንቀጠቀጣት አላባት ምን ነው፣ ጽጌ አይዞሽ በርታባይ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸዋ? ሰላማችን ይብዛ መጣው ያመጣው ሲመጣ ማንን ይዤ የመጣው? ጽጌንና ጽጌ ባል ማለት ነው። የጽጌ ነገር በጣም ገርሞኝ ሲቄ ሲቄ በቃ እንደ ጽጌ ደስታ የኔን ደግሞ ሳቄን መቆጣጠር አልቻልኩም ማለት ነው። ለምንድን ነው ጽጌ እንዴት እንዳረጋት ሲያያት በጣም ገርሞኛል ማለት ነው። እውነት እናንቴም ፈገግ ብላችኋል ብዬ ተስፋ አደርጋለሁ። በምታረጋው ሀረካት ማለት ነው። እውነት ለመናገር ፈርታ ይሁን ደንግጣ ይሁን አይታወቅም። ግን ጽጌ ያዝ የሚያረጋ ጥሩ ባል አግኝታለች ብዬ ነው የሚያስበው ማለት ነው። እንግዲህ የጽጌ ባል የጽጌ ቤት ጎራ ብሎ በር ከፈተችለት፣ አለን ወሳለን ብላው ተቀበለችው። ውሃ ላይ አምጣልክ አለችው። አዋላት እንግዲህ አይጠየቅም። ለእንግዳ እኮ ውሃ ላምጣልክ አይባልም፣ ቶሎ ብሎ ነው የሚቀርበው ማለት ነው። እንደውም ውሃው ይዛ ስትመጣ ለሹፌሩ ምን ካስት ለው በቀኝ አለ ሹፌር ነው አርድ ነው ወለ ዘበኛ ነው ምንድነው በርው ጋር ተገትሮ ዝም ማለት ነው። ቁጭ በለክሉት ምንድነው? አጭ አሳፈራችሁኝ እኮ ከዛ ብርጭቆ ውሃ ይዛ ሴት መጣት። አንገዳግዳ ብርጭቆዋን መያዝ አልቻለችም። ብርጭቆዋ ወደቀች፣ ተሰበረች፣ ውሃም ተደፋ። አልተሰበረም፣ ውሃው ብርጭቆ ተንጋጭ አግጮ ውሃው ተደፋ ማለት ነው። በቃ እንግዲህ ባሉኳ እኳ ተረጋጊ ብሎ መከራት። ይሄ ነው ለዚህ ነው እኮ ተለቃለ ባል የሚፈልጉት ያሁን ጊዜ ሴቶች ማለት ነው። እውነት ለመናገር ተለቅ ያለ ሰው አገናዝቦ ያያል ማለት ነው። ለምንድነው አገናዝቦ የሚያየው? የሆነ ፊራት ይዛት ከሆነ ደንግጣት ከሆነ ተረቷት ነው ማለት ነው። ጽጌን ተረጋጊ ብሎ ይመክራት። ብዙም ጊዜ አሁን ሴቶች እኛ ትንሽ ከወንዶች አነስ ስንል ወንዶቹ ከፍ ሲሉን ትልቅ ወንዶች ሲሆኑ፣ አላሀ ትልቅ ነው፣ ፈጣሪ ነው ትልቅ ከዛ በእድሜ ጠና ያሉ ወንዶች ለሴቶች በጣም ጥሩ ናቸው ማለት ነው። ሴቷ ብን ብን ብን ስትል አረጋግቷ ይዟታል ማለት ነው። እውነት ለመናገር ጠና ያለ ወንዶች አግቡ፣ ሴቶችዬ አትሞኙ፣ ማለት ነው። ወጣቱ ወጣቱ በቃ እንደ አብርሽ ነው ሚያሰቃያቸው። አብርሽ አሁን ሩታን በጣም ይቅርታ እላታለሁ እንደዚህ እላታለሁ ይላል እንጂ ይቅርታ ያላት ነገር የለም። አበደን አበደን ትላንትና መልሱ ደሞ በጣም ሚያናድድ ነው ማለት ነው። እውነት ለመናገር ሩታ እውነታን ነው ያለቀሰችው። በሩታ ቦታ ቢሆን እኔም በደንብ ነው የማለቅሰው። ለምን ብትሉ በቃ ያሁኑ ወጣትነት ጊዜው በሱ በሱ ያለው እድሜ በሱ እድሜ ያሉ ወጣቶች ሁላቸውን መልስ የሚሰጡበት ነገር ነው። መልስ የሚሰጣት ማለት ነው። ለምንድነው ብትሉ ትልቅ ሰዎች ነን ትላለች እንጂ ሩታ ትልቅ ሰዎች አይደሉም። እንደውም ከብርሽ ሩታ ጠና ትለዋለች ብዬ ነው የሚለው። እንደውም በእድሜ ትበልጠዋለች ነው የሚለው። አስተሳሰቧ ሲታይ፣ አነጋገሯ ሲታይ ሰከን ያለች ናት ማለት ነው። ስለዚህ ወንዶች እድማቸው ተለቀ ያለ ሲሆን ይረጋጋሉ። ሁሉ ነገር ይችሉበታል። ይቅርታ ማለት ይችላሉ፣ መጣላት ይችላሉ፣ መታረቅ ይችላሉ፣ ሁሉም ነገር ይችላሉ ማለት ነው። ግን በአብርሽ እድሜ ያሉ ወጣቶች እንዴት ያለ አንዳንድ ከመቶ ሁለት ቢገኝ ነው የተረጋጋ ወጣት፣ ከፈጥሮ የተረጋጋ ማለት ነው፣ በእድሜው ሳይሆን በተፈጥሮ ራሱ ያልተረጋጉ ወንዶች እድሜያቸው ከፍ ሲል ይረጋጋሉ ማለት ነው። አሁን ይህንን ወደ ጽጌ ልመለስና፣ ጽጌ እውነት ይህንን ባል ካገባሽ ታድለሻል ማለት ነው። አረጋግቶ ይዘሻል። አንደኛው ላይ እሱ እያቀረበው በጊዜ እንድትገቢ ስልክ ሲደውል እንድታነሺ ብሎ ያቀረበላት ነገር በጣም ደስ የሚል ነው ማለት ነው። እውነት ለመናገር እንግዲህ ትዳራችሁ ያማረ ይሁን። እስቲ አሁን ሽማግሌ የሚላክበት ቀን አቆይቶ ያገናኘን ለማያት ያብቃን ማለት ነው። እውነት ደስ ብሎኛል ጽጌ፣ እንኳን ደስ አለሽ። ስለዚህ ለጽጌ አሁን ነው ባለ ተገኘላት ረጋ አድርጎ የሚይዘው ግን ግን ሴቶችዬ ማለት ነው ተለቃሉ ወንዶች ሲሆኑ እንደው አባት አድርጋችሁ አትፍሩ ማለት ነው በቃ እንደ ባል እዩ ማለት ነው እንደ ወጣት ባል አይታችሁ የፈለጋችሁትን ማውራት የፈለጋችሁትን መስራት ትችላላችሁ ማለት ነው አንዳንዱ ሴቶች ከራሳቸው ተለቅቅ የሚል ባል ያገቡና አነጋገሩ አነጋገሩም ይፈራሉ ሁሉ ነገር ፈርቶ ወዴት ይሄዳሉ ቦዳ ፍች ይሄዳሉ ማለት ነው። ይሄ መሆን የለበትም። ትልቅም ባል ባን ነው እድሜ ትልቅ የሆነ ባል ባን ነው። ለሴት ልጅ የሚገባት በእድሜ ትልቅ ባል ነው ማለት ነው። በወንዶች የመረሯችሁ ዋጡት ማለት ነው። እውነት ለመናገር ጽጌ አሁን ትላንት ያሳየችው ሀረካት ቢደነግጣትም ያው በቤተሰብ መጥተዋል ይባላል እንጂ ታውቀዋለች እንደሚተዋወቁ ነው ንግግራቸው ሲሰማ ማለት ነው። ከዛ ጽጌ እንደውም እንደ አባት አድርጋ ነው አንገታ እንደፍታ ምታወራም የነበረው የምትሰማም የነበረው ማለት ነው። እንደዚህ መሆን የለባችሁ። ምንም ቢሆን ባይናቸው ፍቅራቸውን መግለጫ አለባችሁ። ትልቅ ቢሆን ትንሽ ስለዚህ ባልባል ነው ንግግሩ ብቻ ሳይሆን ባልን አይን ላይን ማያት ግድላል። ምስትን ባል አይን ላይን ማያት ማያቱ ግድላል። ይሄ ነው ፍቅር መግለጫ ማለት ነው። እኔ በዚህ ነው ማያምነው። ማያምኑም ሰዎች ሊኖሩ ይችላሉ። ስለዚህ ጽጌ ጠበቅ አርገሽ ያዥው ማለት ነው። እንደ ድሮ ምን ምን ይላለው ከአንዱ ወጥቼ አንድ ቦታ ይራት በላለው። ይሄ ማይደረግ ነው። ስራሽ ደግሞ ደግፎልሻል። ስራሽን በስራ ስሪ ባልሽን በደንብ አርገሽ ያዥ ማለት ነው። እንደ እህት ነው፣ እንደ እህት ነው የሚመክርሽ። እውነት ድርሱልኝ ለጽጌ ማለት ነው። በቃ እንደ ትላንት ደንግጦሽ ብን ብን ሳሆን ረጋ በይ፣ ረጋ በይ፣ በቃ ረጋ ሰከን ያለ ባና ያገኘሽው። ይህን ያክል ደግሞ ትልቅዬ ሰውየው የሚባል ሰው አይደለም ሀብትና ወላሁ አላም፣ ምን ውስጡን አላውቅም። ሀብትና ትንሽ ውፍረቱ ነው እንጂ ይህን አክል ትልቅ ባል የሚባል አይደለም ነው የሚለው። እንግዲህ ጽጌ ትዳርሽን ይስከን ብዬ እላለሁ። ቤተሰቦች እወዳቸዋለሁ፣ ላይክ አርጉ። ቤቴን ጎራ ያላችሁ ሁሉም ላይክ ሳታረጉ አትውጡ ማለት ነው። አበረታቱ። ውድድ ውድድ ነው የማረጋችሁት ፄጌ ባለ እንኳ እንኳን በጣም አስደስቶኛል፣ ደስ ብሎኛል። ከንግግሩ ተነስተው ማለት ነው። እንኳን አንዳንድ ሰው ቢሆን ማለት ነው ብርጭቆ ውሃ ተደፋ። በቃ በጣም እንትንን ነበር ማለት ነው። ምንም ነገር ታየበት ነገር የለም ተረጋግነ ያላት ማለት ነው። ስለዚህ የተረጋጋ ሰው ለዚህ ለዚህ ለእንደዚህ ለእንደዚህ ነገር የሆነ ነገር ሲደረግ አይዞሽ እሱ ይቅር ሄደዋል ይላል። የሆነ ነገር በጎ ሲል እንደዚህ አይደለም መናደድ እንደዚህ ነው ይላል። ብዙ ነገር ብዙ ነገር ባሎቻችሁ በእድሜ ተለቅስ ይላችሁ ብዙ ነገር ነው የሚመክራችሁ። አባት ይሆናል፣ ወንድም ይሆናል፣ ጓደኛ ይሆናል፣ ባል ይሆናል። ትልቅ ትልቅ ወንድ ከራስሽ እድሜ የሚበልጥሽ ወንድ በጣም ለሁሉም ነገር ይሆናል ማለት ነው።